መንግስት ሌላ ዙር ጦርነት ሊከፍትብን ነው ሲል ህወሓት ከሰሰ። ሰላም እንደምንላቸው ለትፉ ቤተሰቦች የዛሬው መረጃ ጀላጅ ቀርብ ያለው ለቻናላችን አዲስ ሆናችሁ ላይክ፣ ሼርና እና ሰብስክራይብ በማድረግ አብራችሁን ቆዩ። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሱ የዓለም አቀፉ ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳሰበ። በኢትዮጵያ የሚገኘው የአውሮፓ ህብረት ልዑክ ሀያ ሁለት የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካ ንግግር እንዲቀጥል በጋራ ባወጡት መግለጫን ጠይቀዋል። ህወሓትና የምዕራብ ዓለም ሀገራት ኤምባሲዎች ይህንን ያሉት የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነት ሶስተኛ ዓመትን በማስመልከት ትናንት ውድ ጥቅምት 23 2018 ዓ ም ባወጧቸው የተለያዩ መግለጫዎች ነው። የዘላቂ የተኩስ አቁም ስምምነቱ አንዱ ፈራሚ የሆነው ህወሓት በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ ያለመሆናቸውን በመግለጫው አንስቷል። በሁለት ዓመቱ ደም አፋሳሽ ጦርነት ወቅት የትግራይ ህዝብ ጭፍጨፋ፣ ጾታዊ ጥቃት፣ መፈናቀል እንዲሁም ንብረት ዘረፋ ነው እንደተፈጸመበት ገልጿል። ይህንን ጉዳት ያስከተለውን ውጊያ ለማስቆም ከሶስት ዓመት በፊት የፕሪቶሪያ ስምምነት መፈረሙን ያስታውሰው ህወሓት፣ ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ አምስት ዓመታት ተቆጥሯል ብሏል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወራሪ ሲል በጠራው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈነና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሶ የዓለም ማህበረሰብ ይህንን እንቅስቃሴ እንዲያስቆም አሳስበዋል። በኢትዮጵያ የሚገኘው የአውሮፓ ህብረት ልኡክ 22 የአውሮፓ ህብረት ሀገራትና ኖርዌይ ደግሞ ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ ስምምነት ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል በጋራ ባወጡት መግለጫም ጠይቀዋል። ይህንን ጉዳት ያስከተለውን ውጊያ ለማስቆም ከሶስት ዓመት በፊት የፕሪቶሪያ ስምምነት መፈረሙን ያስታውሰዋት ይሁን እንጂ ጦርነቱ በዝምታ ከሚካሄድ ዘር ማጥፋት ጋር ቀጥሎ አምስት ዓመታት ተቆጥረዋል ብለዋል። በዚህ ምክንያት የተፈናቀሉ ሰዎች መመለስ አለመቻላቸውን እንዲሁም ወራሪ ሲል በጠራው ኃይል ስር የሚኖረው የትግራይ ህዝብ እየተገደለ እየታፈ ና በማንነቱ ምክንያት እየተሰቃየ መሆኑን በማንሳት ወንጅሏል። የፍትህና የተጠያቂነት ሂደት እንዲሁም የጦርነቱ መነሻና አፈታቱን በተመለከተ ፖለቲካዊ ንግግር አልተጀመረም ሲል በስምምነቱ መሰረት መፈጸም የነበረበት አንዱ ተግባር አለመከናወኑን አስታውሷል። በአጠቃላይ የፕሪቶሪያ ስምምነት እንደተጠበቀው ውጤት ሳያመጣ ሶስት ዓመት ሀብት እንደፍኗል ያለው ህወሓት እንደዚህም የኢትዮጵያ መንግስትና በስምምነቱ ሂደት የተሳተፉ አካላትን ወቅሰዋል። መግለጫው የፌዴራል መንግስት ፕሪቶሪያ ላይ የተስማማበትን ስምምነት መፈጸም አለመቻሉ እንደ አንድ ምክንያት ጠቅሶ አደራዳሪ ሀገራት፣ አህጉራዊ ተቋማትና ግለሰቦች ስምምነቱ በተፈረመበት መንፈስና ተግባራዊ መሆን በጀመረበት ፍጥነት እንዴት መከታተል ላይ ያሳዩት መዘናጋትም ለስምምነቱ በተሟላ ሁኔታ ለመፈጸም አስተዋጽኦ ማድረጉንም አንስተዋል። ህወሓት የፌዴራል መንግስት የተጣሉበትን ግዴታዎች ካለመፈጸም ባሻገር ስምምነቱን የሚጥሱ ተግባራት ላይ ተጠምዶ እንደሚገኝ በመግለጽም ከሷል። በትግራይ ህዝብና በብሔራዊ ተቋማቱ ላይ ተከታታይ የፕሮፓጋንዳ ዘመቻ እንዲሁም ስም ማጥፋት ማካሄድ ህወሓት በፌዴራል መንግስት ተፈጽመዋል ያላቸው ተግባራት ናቸውም። የፌዴራል መንግስት ታጣቂዎች በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ ነው ሲልም ከሷል። ከዚህም አልፎ የፕሪቶሪያ ስምምነትን የሚያፈርስና ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ በማድረግ ላይ ይገኛል በማለት በፌዴራል መንግስት ላይ ውንጀላውን አቅርበዋል። ህወት የፌዴራል መንግስት ሌላ ዙር ጦርነት ለመክፈት የሚያደርገው እንቅስቃሴ በሁሉም መልክ በጣም የከፋ ጉዳት እንደሚያስከትል በመጥቀስም አስጠንቅቋል። መንግስት በጦርነት የሚሟላ ፍላጎትም ሆነ የሚፈታ ልዩነት እንደሌለ አውቆ የፕሪቶሪያ ስምምነት እንዲፈጸም ኃላፊነቱ እንዲወጣና ፖለቲካዊ ንግግር እንደ መፍትሄ እንዲወስድም አሳስበዋል። የዓለም ማህበረሰቡም በበኩሉ በኢትዮጵያ መንግስት እየተቀጣጠለ ያለውን ሌላ ዙር ጦርነት ለማስቆም የሚጠበቅበትን ሁሉ መፈጸም ይገባዋል ሲልም ጥሪውን አቅርበዋል። አደራዳሪ ሀገራትና አህጉራዊ ተቋማትም ለሁኔታው ትኩረት እንዲሰጡ ያሳሰበው ህወሓት የአፍሪካ ህብረት ስብሰባ እንዲጠራ በድጋሚም ጠይቋል። የአፍሪካ ህብረት ፓናል እንዲጠራና የስምምነቱ ነባሪ ሁኔታ ተገምግሞ የተኩስ አቁም ስምምነቱ ወደ ዘላቂ የሰላም ስምምነት እንዲያድግ ጫና እንዲያደርጉ እንጠራለን ሲል በመግለጫው ላይ አስፍሯል። የፕሪቶሪያ ስምምነት የተፈረመበትን ሶስተኛ ዓመት በማሰብ መግለጫ ወጡት በኢትዮጵያ የሚገኙ የአውሮፓ ህብረት አባል አገራት እና የኖርዌ ኤምባሲዎችም በተመሳሳይ በፌዴራል መንግስትና በህወሓት መካከል ፖለቲካዊ ንግግር እንዲካሄድ ጠይቀው በኢትዮጵያ የሚገኘው የአውሮፓ ህብረት ልጋር በመሆን ይህንን መግለጫ ከወጡት ሀያ ሁለት አገራት መካከል ፈረንሳይ፣ ጣሊያን፣ ጀርመን፣ ቤልጂየም፣ ዴንማርክ፣ አየርላንድ እና ስፔን ይገኙበታል። አገራቱ ስምምነቱ ከተፈረመ በኋላ ለተከናወኑት መሠረታዊ አገልግሎቶችን መመለስ፣ ሰብዊ አቅርቦት መሻሻል እንዲሁም የትጥቅ ማስፈታት መበተንና መልሶ ማዋሀድ ሂደት መጀመር እውቅና እንደሚሰጡ አስታውቀዋል። መግለጫው የተወሰኑ የሀገር ውስጥ ተፈናቂዎች እንዲመለሱ የማስቻል ተግባር መከናወኑን በመጥቀስ በኢትዮጵያ መንግስትና ህወሓትን አመስግነዋል። የዲፕሎማቲክ ልውኮቹ በሰሜን ኢትዮጵያና በሰፊው ቀጠና ላይ ሰላምን ዘላቂ የማድረግና የማጠናከር አስፈላጊነት ላይ አጽንኦት ሰጥተዋል። በቀሪ የስምምነቱ ሂደቶች ላይ እገዛ ለማድረግ ዝግጁ መሆናቸውን የገለጹት አገራቱ ሙሉ በሙሉ ካልተፈጸሙ ተግባራት መካከል የተፈናቂዎች መመለስን ጠቅሰዋል። ተፈናቂዎች ወደ ቀያቸው መመለስ ያለባቸው ዓለም አቀፍ ሰብአዊ ህግንና ምርጥ ተሞክሮዎችን በአሟላ አካሄድ መወድ እንዳለበትም ጠቁመዋል። ታማኒና ተጎጂዎች ማዕከል ያደረገ የሽግግር ፍትህ ተፈጻሚነት ላይም እገዛ ለማድረግ ያላቸውን ዝግጁነት ገልጸዋል። በኢትዮጵያ የሚገኙት የአውሮፓ ህብረትና የአገራቱ ዲፕሎማቲክ ልዑካንም አክለውም ከመጪው አጠቃላይ ምርጫ አስቀድሞ በስምምነቱ ፈራሚዎች መካከል ፖለቲካዊ ንግግር እንዲቀጥል ጥሪ እናቀርባለን ብለዋል። በግጭት የተጠቁ የአገሪቱ ክፍሎች ከቁስላቸው እንዲሽሩ እንዲሁም ፍትህ እንዲሰፍን ለማድረግ ተጠያቂነት መኖር፣ የሰብአዊ መብት መከበር፣ በተለይም የሴቶችና የሴት ልጆች መብት መከበርና እርቅ አስፈላጊ መሆናቸውን አስገንዝበዋል። አገሪቱ ውስጥ እየተካሄዱ ያሉ ግጭቶች በውይይት እንዲፈቱ እንዲሁም ባለድርሻ አካላት ሁሉ በሀገራዊ ምክክር ሂደት ገንቢ በሆነ መንገድ እንዲሳተፉ እናበረታታለን ሲሉም ጥሪያቸውን አቅርበዋል። አድማጭ ተመልካቻችን፣ ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን።